የኢትዮጵያ የዩኒቨርሲቲ ተማሪዎችን ያስቆጣውና ወደ ሰላማዊ ሰልፍ እንዲገቡ እያደረገ ያለው የትምህርት ሚኒስቴር ውሳኔ ምንድን ነው? ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት